ፕሬዚዳንት ሽመልስ አብዲሳ እጃችን የገባው እንደላሳልፈን አንሰጥም ባሉ ማግስት የፋኖ ታጣቂዎች አዲስ አበባ ገቡ እያስባለ ጉድ ተሰምቷል። የፋኖና ሻዕቢያ አባላት በአዲስ አበባ የመያዛቸው ነገር መነጋገሪያነቱ ሲቀጥል ከወዲያ የትግራይ ሰራዊት ወታደሮች አንዋጋም ብለው ማመጻቸውን አንድ የፈረንሳይ ጋዜጣ ዘግቦ ተከስቷል። የትግራይ ሰራዊት ወይም ቲዲኤፍ ተዋጊዎች ከዚህ በኋላ በህዋት ትእዛዝ አንዋጋም ሲሉ እቅጩን አሳውቀዋል። ከነዚህ ተዋጊዎች መካከል አንዳንዶቹ ህዋትን በትጥቅ ትግል ለመገንደስ መሳሪያቸውን ይዘው ጫካ መግባታቸውንም የፈረንሳው ጋዜጣ አሳውቀዋል። በጉዳዩ ላይ ሰፊ ዘገባን ይዘናል። በሌላ መረጃችን ደግሞ ከመሃል አዲስ አበባ ከባድ ጉድ ተሰምቷል። የሻቢያና ፋኖ አባላት በአዲስ አበባ ተያዙ የሚል ዜና ከከንቲባ አዳነች አቤቤ ቢሮ ሾልኳል። የሻቢያ ሰላዎችና ደህንነቶች መረጃዎችን እያሰሱ ወደ አስመራ እንደሚልኩ እንደቆም ነው የተሰማው። ይህ ከመንግስት የወጣው መረጃ ታዲያ ሌላ ከባድ መዘዝን አስከትሏል። በጉዳዩ ላይ ከፋኖና ከሻቢያ በኩል ምን ተባለ እንቃኘዋለን። መንግስት በአማራው ጦርነት የቀረበለትን ተኩስ አቁም አለመቀበሉ ተሰማ። በጦርነት መሀል አጀንዳ አሰባስባለሁ ብሎ ባህር ዳር የተከሰተው የምክክር ኮሚሽንም ያላሰበው ከባድ ተቃውሞ ተነስቶበታል። ሲል ዶቸቬለ ዘግቧል። አንድ አስተያየት ሰጪ ለዜና ምንጩ በአማራ ክልል ሀሳብ በማመንጨት የተሻለ ተሳትፎ ያደርጋሉ የሚባሉትን ሆን ብሎ መንግስት አስሯቸዋል። ሰላም በሌለበት ሁሉንም ያላማከለ ውይይት ትርጉም የለውም። አለባብሰው ቢያርሱ በአረም ይመልሱ አይነት ነው። ኮሚሽኑ ወይም ገዢው ቡድን ለአማራ ይህን መድረክ መጋበዛቸው ስላቅ ነው የሚል አስተያየትን ሰጥተው ተከስተዋል። እንቃኘዋለን። ይህ አንድ አፍታ ነው። አክብሮታዊ ሰላምታችንም በያላችሁበት የዓለም ዳርቻ ያደረሳችሁ፣ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ልሀውን የተደመጡና የተመራርቱ ትኩረት የሚሹ ወቅታዊ መረጃዎችን አጠናቅረናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። የሰራዊት አባላቱ አንዋጋም ብለው አምጸዋል። ከትግራይ የትግራይ ሰራዊት ወታደሮች አንዋጋም ብለው ማመጻቸውን አንድ የፈረንሳይ ጋዜጣ ዘግቦ ተከስቷል። የትግራይ ሰራዊት ወይም ቲዲኤፍ ተዋጊዎች ከዚህ በኋላ በዋት ትዕዛዝ አንዋጋም ሲሉ እቅጩን አሳውቀዋል። ከነዚህ ተዋጊዎች መካከል አንዳንዶቹ ህዋትን በትጥቅ ትግል ለመገንደስ መሳሪያቸውን ይዘው ጫካ መግባታቸውንም ነው የፈረንሳዩ እውቅ ጋዜጣ ያሳወቀው። ላክሮክስ የተሰኘ የፈረንሳይ ተነባቢ ጋዜጣ የትግራይ ሰራዊት አባላት አንዋጋም ማለታቸውን በፊት ገጹ ይዞት አንድ የ21 ዓመት ወጣት የሰራዊት አባል ትግራይ ራሷን የቻለች ሀገር እንድትሆን ታግያለው አሁን ግን የእኛ መሪዎች ትግራይን ክልል ለማድረግ እንኳን መስማማት አልቻሉም ሲል ቁጭቱን ይገልጻል። ይህ ወታደር ይቀጥልና ለምን በድጋሚ ወደ ጦርነት መግባት እንዳለብን አይገባኝም። ህወሓት የሆነ ነገር እየደበቀን ያለ ይመስለኛል። ምንም ይሁን ምንም ግን ሌላ ጦርነት አንቀበልም፣ አንዋጋም ሲል ለጋዜጣው ተናግሯል። የትግራዩ ጦርነት ሲጠናቀቅ ህወሓት 274 ሺህ ተዋጊዎች እንደነበሩትና ከእነዚህ መካከል ዎቹ ብቻ ወደ ትጥቅ መፍታት ሂደት ማምራታቸውን የሚጠቅሰው ዘገባው የህወሓት አመራሮች የአዲስ አበባውን መንግስት እንደማያምኑት ገልጿል። ይህን ተከትሎ ህወሓት ዳግም ከፌዴራል መንግስቱ ጋር ወደ ጦርነት ሊገባ እንደሚችልና የቲዲኤፍ አባላትም ለጦርነት ጥሪ ሊደረግላቸው እንደሚችል መስጋታቸውን ዘግቧል። ለላክሮክስ ጋዜጣ አስተያየቱን ያጋራው ሌላ የትግራይ ሰራዊት ተዋጊ ሰራዊቱን ሲቀላቀል አላማው በኃይል የተያዙትን የትግራይ ቦታዎች ነጻ መውጣት፣ ሰላማዊ ዜጎችን ከግድያና የዘር ማጥፋት መከላከል እንዲሁም የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ መርዳት እንደሆነ ያነሳል። ሆኖም ጦርነቱ ካበቃ ከሁለት አመታት በኋላ ግን ከነዚህ ግቦች መካከል አንዳቸውም አልተፈጸሙም የሚለው ተዋጊው አንዳንድ ጊዜ እንደውም በጦርነቱ በመሳተፌ እጸጸታለሁ ሲል ነው ለጋዜጣው ያስረዳው። በትግራይ የህወሓትን ሽኩቻ ተከትሎ በሰራዊቱ መሀል ከባድ የሚባል ክፍፍል ነው የተፈጠረው። ጀነራል ታደሰ ወረደ ከዚህ ቀደም በህወሓት የሲቪል አመራሮች መካከል የተፈጠረው ከባድ የፖለቲካ ጉሽሚያ በሰራዊቱ መካከል ከባድ የሚባል መከፋፈልንና ቅራኔን እንደፈጠረ ሲናገሩ መደመ እንደመጡ የሚዘነጋ አይደለም። በርካታ የትግራይ ሰራዊት አባላት ከዚህ በኋላ በህዋት ጥሪ ወደ ጦርነት የመግባት እቅድ እንደሌላቸውም እየተናገሩ ነው የሚገኘው። አንዳንድ ተዋጊዎች ደግሞ ጫካ በመክተም ህዋትን በትጥቅ ለመታገል የቆረጡ ይመስላሉ። ከሰራዊቱ አባላት በተጨማሪ በርከት ያሉ የትግራይ ጊዜያዊ አስተዳደር አመራሮችም ወደ ጫካ እየተመሙ እንደሆነ አንድ አፍታ ሚዲያ ከዚህ ቀደም ዘግቧል። የፕሬዝዳንት ሽመልስ አብዲስ አጃችን የገባውን ድል አሳልፈን አንሰጥም ባሉ ማግስት የፋኖ ታጣቂዎች አዲስ አበባ ገቡ። ወያስ ባለ ጉድ ተሰምቷል። የፋኖና ሻቢያ አባላት እንዲሁም ሰላዮች በአዲስ አበባ የመያዛቸው ነገር መነጋገሪያነቱ ሲቀጥል ከሁለቱ ኃይሎች በኩል እስካሁን ምንም አይነት ምላሽ አልተሰጠም። የሻቢያና ፋኖ አባላት በአዲስ አበባ ተያዙ የሚል ዜና ከከንቲባ አዳነሽ ቢሮ ወጥቷል። የሻቢያ ሰላዮችና ደህንቶች መረጃዎችን እያሰሱ ወደ አስመራ እንደሚልኩም ነው እየተሰማ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት ሁለት ወራት ውስጥ ብቻ 224 የሻቢያውን አገዛዝ ተልእኮ አስፈጻሚዎች ወይም ሰላዮች በቁጥጥር ስር እንዳዋለ አሳውቋል። ከተማ አስተዳደሩ የኤርትራ መንግስት ተልእኮ አስፈጻሚ ካላቸው በተጨማሪ የፋኖ ኃይሎች፣ የትግራይ ተዋጊ ኃይሎችና ኦነግሸኔ አባላት ናቸው ያላቸውን በመቶዎች የሚቆጠሩ ሰዎች እንዳሰረም ከዋዜማ ዘገባ መረዳት ተችሏል። የመዲናዋ የሰላምና ጸጥታ አስተዳደር ቢሮ ይህን ያስታወቀው ከማዕከልና ከወረዳ ከተወጣጡ የሰላምና ጸጥታ ዘርፍ አመራሮች ጋር ባደረገው ውይይት ላይ ነው። በከንቲባ ጽህፈት ቤት አዳራሽ የተካሄደው ስብሰባ በከተማ ማስተዳደሩ የሰላምና ጸጥታ ዘርፍ የሶስተኛ ሩብ ዓመት እቅድ አፈጻጸምን የተመለከተም ነበር። ለሚዲያ ዝጎኖ የተካሄደው ውይይት የከተማ ወቅታዊ የሰላምና ጸጥታ ሁኔታን በተመለከተ የቢሮ ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያ አቅርበውበታል። የግምገማ መድረኩ ትኩረት መንግስት ጽንፈኛ ኃይሎች በሚል የሚጠራቸውን የታጠቁ ኃይሎች እንቅስቃሴ ነው። በግምገማ መድረኩ በአዲስ አበባ የተለያዩ ፍላጎት ያላቸው የሽብርና የጽንፍ ኃይሎች እኩይ አላማቸውን ለማሳካት እንቅስቃሴ የሚያደርጉባት ከተማ መሆኗ ተገልጿል። ለአዲስ አበባ ስጋት ናቸው የተባሉት ጽንፈኛና የሽብር ኃይል ተብሎ የተጠቀሱ ኃይሎች ናቸው። በሃይማኖቶች መካከል ያለው ሁኔታና በፖለቲካ ፓርቲዎች ውስጥ ያሉ የተለያዩ ፍላጎቶችም ሌላኞቹ ስጋቶች ናቸው ተብሏል። በዝግ መድረኩ ቢሮ ባለፉት ሁለት ወራት ባደረገው ክትትልና ቁጥጥር የተለያዩ ቡድን አባላት ናቸው ያላቸው ሰዎች ሰዎች ማሰሩን ይፋ አድርጓል አዲስ አበባ በቁጥጥር ስር ከዋለቻቸው በርካታ ሰዎች መካከል ከፍተኛውን ቁጥር የሚይዙት የፋኖ አባላት ናቸው የተባለ ሲሆን 355 ሰዎች የፋኖ አባላት ተብለው ታስረዋል በቢሮ ሪፖርት ላይ በብዙ ክፍለ ከተሞች ላይ የሚያዙ ወንጀለኞች ከፋኖ ታጣቂዎች ጋር ግንኙነት እንዳላቸውና የቡድኑ የመረጃ ምንጭ ሆነው ሰርገው የገቡ አካላት ናቸውም ተብሏል በቢሮ ሪፖርት በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጡት የሻቢያ ሰላዎች የሻቢያ መንግስት ተልኮ አስፈጻሚዎች ተብሎ የተጠቀሱ 224 ሰዎች መሆናቸውን ዋዜማ ዘግቧል። ሌሎች 201 ያህሉ መንግስት ሸኔ ያለ የሚጠራው የኦሮሞ ነጻነት ሰራዊት አባላት ሲሆኑ 106 ያህል ደግሞ የትግራይ ታጣቂ ኃይል አባላት ናቸው። በቁጥጥር ስር የዋሉት አካላት በከተማ ውስጥ ምን አይነት ድርጊት ሲፈጽሙ እንደነበር በሪፖርቱ ላይ አልተጠቀሰም። ይሁን እንጂ ኤርትራ መንግስትን ጨምሮ ሁሉም ኃይሎች በተለያየ ስልት የመንግስት አገልግሎቶችን ለማስተጓጎል ፊት ለፊት መጋፈጥ ባይችሉ እንኳን መንግስትን ከህዝብ በሚነጥሉ የተለያዩ አጀንዳዎች ላይ ላይ ተሰማርቷል ተብሏል። በቁጥጥር ስር የዋሉት የሻዕቢያ ፋኖ ህዋትና ሸን ኃይሎች የውጊያ መሪ የነበሩ ጭምር ናቸው ተብሏል። መድረኩን የመሩት የቢሮ ኃላፊዎች በቁጥጥር ስር የዋሉት ቀንደኛ ቀንደኛውን ነው የያዝነው በማለት የገለጿቸው ሲሆን አንዳንዶቹ በውጊያ ላይ የነበሩና ማንነታቸውን ቀይረው የገቡ ናቸው ተብሏል። አዲስ አበባ ከፍተኛ የጸጥታ ስጋት እንዳለባት ሪፖርቱን ያቀረቡት የቢሮው የጸጥታ ስራዎች ዘርፍ ምክትል ኃላፊ ተስፋዬ ደንድር ናቸው። በቁጥጥር ስር ውሏል የተባሉ የታጣቂ ኃይሎች አዲስ አበባ ያስገቡት ኃይል እድል ቢያገኙ ከተማ ላይ ምን ሊፈጠር እንደሚችል ማሰብ ነው ሲሉ ገልጸዋል። የከተማዋ ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ በዝግ አዳራሽ በተካሄደ ግምገማ መድረክ ላይ የቀጣይ አቅጣጫ መመሪያም ሰጥተዋል ነው የሚለው የዋዜማ ዘገባ። የቢሮ ኃላፊዋ ከሰጧቸው መመሪያዎች መካከል ሰነድ አልባ ኤርትራ ዜጎችን የተመለከተው ይገኝበታል። ከሁሉም በላይ ሰነድ አልባ ከሆኑ ኤርትራውያንና ከትግራይ የቀድሞ ተዋጊዎች ግማሾቹ በተቀናጀ መልኩ ዝርፊያ ላይ የገቡ ናቸው። የቢሮ ኃላፊዋ በሰጡት ማብራሪያ ይህን ጉዳይ በደንብ ማየት ያስፈልጋል ሲሉ ለተሰብሳቢዎቹ በአጽንኦት አሳስበዋል። የከተማ አስተዳደሩ በሚመለምላቸው የሰላም ሰራዊት አባላት ውስጥ ሰርጎ የገቡ የፋኖ እና ሸኔ አባላት እንደተያዙም ነው ባለስልጣኗ የተናገሩት። መንግስት የቀረበለትን የተኩስ አቁም ጥሪ ሳይቀበል ቀረ። በጦርነት መሃል አጀንዳ እሰበስባለሁ ብሎ ባህር ዳር የተከሰተው የምክክር ኮሚሽን ያላሰበው ከባድ ተቃውሞ ተነስቶበታል ሲል ዶቸ ቨለ ዘግቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል መንግስት የተኩስ አቁም እንዲያውጅና የፖለቲካ እስረኞች እንዲፈታ ያቀረበው ጥያቄ ምላሽ አለማግኘቱን ወቁልኝ ብሎ መንግስት ለምክክር ምቹ ሁኔታ ለመፍጠር የቀረበለትን ጥያቄ ባይመልስም ኮሚሽኑ ከነገ ጀምሮ በባህር ዳር የአማራ ክልል አጀንዳን እሰበስባለሁ ሲል ነው የተደመጠው። ለመንግስት ያቀረበው ጥያቄ ምላሽ አለማግኘቱን ያስታወቀው ኮሚሽኑ የፋኖ ና መንግስት ያሉት ውጊያ በቀጠለበት ሁኔታ አጀንዳ ሰበስባለሁ ማለቱ ግን ተቃውሞ እየገጠመው ነው። ኮሚሽኑ የምክክር አጀንዳ ለመሰብሰብ መንግስት ከፋኖ እንቅስቃሴ ጋር በተያዘ ያዘ ያሰራቸውን የፖለቲካ እስረኞች እንዲፈታና ተኩስ አቁም እንዲያውጅ መጠየቁ ይታወቃል። ይሁን እንጂ መንግስት ለቀረበለት ለዚህ ጥያቄ ምላሽ እንዳልሰጠው ምክክር ኮሚሽኑ ተናግሯል። ኮሚሽኑ ነገ ስለሚጀመረው አጀንዳ ማሰባሰብ መድረክ በባህር ዳር ከተማ መግለጫ ይሰጠም ሲሆን መንግስት ለቀረበለት ጥያቄ ምላሽ ባይሰጥም ስራዬን እቀጥላለሁ ብሏል። ምንም እንኳን ኮሚሽኑ አጀንዳ ለማሰባሰብ ዝግጅት መጨረሱን ያሳወቀ ቢሆንም ከተለያዩ አቅጣጫዎች ግን ተቃውሞ እየቀረበበት ነው፣ ይላል የጀርመን ድምፅ የአማርኛው ክፍል ዘገባ። ኮሚሽኑ ከፋኖ ታጣቂዎች፣ ከፖለቲካ ፓርቲዎች፣ ከፖለቲከኞችና ና ከተለያዩ ወገኖች የቀረበበትን ተቃውሞ በግጭት ውስጥ ምክክር ይደረጋል በማለት እየተከላከለ ነው። ኮሚሽኑ በጦርነት አውድ ውስጥ የህዝብ አጀንዳ ሰበስባለሁ ማለቱ ከፍተኛ ነቀፌታ እንደገጠመው የሚገልጸው የጀርመን ድምፅ ዘገባ ኮሚሽኑ አፍላ ጦርነት እየተካሄደ ባለበትና፣ ሰላማዊ ሰዎች በሚገደሉበት ጅምላ አስሮች በሚፈጸሙበትና የሰብአዊ መብት ጥሰቶች በሚፈጸሙበት ክልል የምክክር አጀንዳ መሰብሰብ እንዴት ይታያል ሲል ጠይቋል። የዜና ምንጩ በሁሉም ይፋዊ የማህበራዊ ገጾቹ ባቀረበው ጥያቄ ላይ የተሰነዘሩ ሀሳቦች የተሰጡ በርካቶቹ ኮሚሽኑ በባህር ዳር አጀንዳ ሰበስባለሁ ማለቱን የሚወቅሱ ናቸው። አብዛኞቹ አስተያየት ሰጪዎች ጦርነት ሳይቁም ምክክር አይሳካም፣ መጀመሪያ የንጹሀን ግድያ ይቁም የሚል አስተያየታቸውን ሰጥተዋል ነው ያለው ዶችቨለ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን የተደመጡና የተመራረጡ የያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለዘለቃችሁ እናመሰግናለን። ሰላም ለኢትዮጵያ ይሁን። መልካም ቀን